በግል ጉዳይ ገብቷል። ባለጸጋ ነው ፍራኦል እንደምታውቁት። ስለዚህ መቶ ሚሊዮን ብር አስገባለሁ ብሏል። እኔም ለሚሊዮን ብር አስገባለሁ። እዚህ ጋር የምናምነው ሰው ሁ ትራንስፈር ማድረግ እችላለሁ። ፍራኦል ሁለት ቻ መቶ ሚሊዮን ያስገባል። ቴዲ ሐዋሳ ሁለት ሚሊዮን ያስገባል። ዩኒቶር ያስገባል። በዚህ አቋም ነው የመጣት ለማለት ነው የእኔ አቋም ነው እሺ ይሄ አቋም እንዳለ ሆኖ ይሄ መቶ ሚሊዮን እና ሁለት ሚሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው። አሪፍ ነው። አዎ፣ አንተም አንተም አሪፍ ነው ስትል የቀረም እሱም አሪፍ ነው ባይለው ሰማ ናቸው። የእናንተን አሪፍ። ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ፣ ቼዝ ባንክ መቶ ሚሊዮኑን ያስገባሉ ማለ ችግር የለውም። ያዝልኝ ያዝልኝ፣ ችግር የለውም። ቼዝ ባንክ እየከፈተ ነው እዚህ ጋር አትክፈተው፣ አትክ እያደረግን ያለነው ነው። አሁን ትራንስፈር አይደለም። ቴዲ ሚዩት ላይ ነህ፣ ቴዲ ሚዩት ላይ ነህ። ግን ሚቶሮንቶ የተጣለብን አሁን እናስከባለን። መቶ ሚሊዮን ዶላር ለምን መሰለህ? እንትን እንዳይሉ መግባት አለበት ነው። እንደታዋቸው ይቀመሱ፣ እንደ ሁለቱም። እኔ ምልህ ይመቻቸው። ህዝብ ነው የሚረዳው። እኔ ደስ ይለኛል። ደስ ይለኛል። ስለዚህ ከጥሩ ይውል 700000 ነው ግን እኔ የምፈልገው አካውንታችን ያሳይቻ ነው 3 ሚሊዮን 300000 አካውንት ለቼዝ ባንክ ከፍቼ ነው። 3 ሚሊዮን 335000 ሴቪንግ ላይ ነው። 188000 ቼኪንግ ላይ ነው። እስከዚህ ላይ 700000 አሁን አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶኒያ አካውንት ማስገባበት አካውንት አስር ሺህ? ለምሳሌ ናቸው ፕሮሰስ አድርጌ ባንክ ሪዩጅ አማውንት በአንድ ጊዜ አይተላለፍም ተብሎ ሁለት ቀን አፕሩቭ አስደርጌ ዛሬ ናይንተሪ አካባቢ ላይ አፕሩቭ ያደረጉ። ስለዚህ መኬዶኒያ ቻሪቲ በመሆኑ ተጣርቶ ይህ ሁሉ አማውንት የት ነው ሚሄዱ ተብሎ ተጣርቶ መቄዶኒያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉ። ልኝ ላይ ነው። ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተ ታሳየናለ መጀመሪያ ከዛ አካውንት ላይ መላኩ ነው። ስቴትመንት እፈልጋለሁ ብያለሁ። ከዛ በለሱ ካለፈ በኋላ እኔ እዚ ጋር አስገብቼ ልክ ሲገባ ቲክ ያደረግልኛል ያሳየኛል። ዋይር ትራንስፈር ማለት ስለዚህ ቅድም ተናግሬያለው። አምና ፕላይ እኔ እየተጫወጥኩ ሳይሆን ትክክለኛውን ፋክቶች ማድረግ ያለት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንት ላይ የለም እንዳትሉ፣ ይው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ አካውንቱ ይው እዚጋ እንትስል ፍራ ወደት ይቻይላል በጣም ጥሩ ነው። ፍራኦል አካውንትንም አይተናል። አንድ ጊዜ ትይዝልኛለ። በጣም ባሪ ማለፊያ ነው። በራችሁንም ጥሩ ነው። መስጠት መፈለጋችሁም በእርዳታ መንፈስ አይደለም። በግልጽ መነጋገር አለብን፣ አደለ በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክር እና በጣም መንፈስ ነው። ስለዚህ ለመርዳት የሚያ በእርዳታ መንፈስ በራሱ ባለ አሰበው ይህንን ትግዜ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው ሚሆነው፣ እንጂ ቅድም በውስጥ ተነጋግረናል ይህን ጉዳይ